ውድ የሀረር ግሎባል ኔትወርክ ተከታታዮቻችን የእለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን። ሰባተኛ ቀኑን በያዘው ግጭት እስራኤል በቴህራን የሚገኘውን የኢራን ደህንነት ዋና መስሪያ ቤትን አውድሚያለሁ ስትል አሜሪካ የጦር ጄቶቿን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተገለጸ። ኤለን መስክ ከአደንዛዥ ዕፅ ሱስ ነፃ መሆኑን የሚያረጋግጥ የምርመራ ውጤት ይፋ አደረገ። የዲሞክራቲክ ሪፐብሊክ ኮንጎ የፍትህ ሚኒስትር በሌብነት ቅሌት ሳቢያ ከስልጣናቸው ለቀቁ። በቆጣቢነቱ በዓለም ድንቃድንቅ መዝገብ ላይ የተመዘገበው ቻይናዊው የምን ነግራችሁ ይኖራል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ። ሰባተኛ ቀኑን ያስቆጠረው የእስራኤልና የኢራን ጦርነት ተባብሶ የቀጠለ ሲሆን ምሽቱን በርካታ ቁጥር ያላቸው ሚሳኤሎች ሲተኳኮሱ አድረዋል። በአየር ድብደባና በሚሳኤል ጥቃት እየባባሰ የመጣው ግጭቱም በርካታ ሕይወትን ቀጥፏል። ይህን ተከትሎም የኢራን ከተሞች ለማጥቃት የተላከ የእስራኤል ሄርሜዝ 900 የተሰኘ ድሮን በኢራን ጸረ አውሮፕላን ተመቶ መውደቁን የሚያሳይ ቪዲዮ በኢራን ቴሌቪዥን ታይቷል። ይህን ተከትሎም የእስራኤል መካከለኛ ኃይል ድሮን በግዳጅ ላይ እያለ በቴህራን ተመቶ መውደቁን አምኗል። እስራኤል ለመጀመሪያ ጊዜ ከተመታባት የድሮን አካል መረጃ ሊገኝ ይችላል የሚል ስጋት እንደሌላት መግለጿንም ሲጅቴን ዘግቧል። መረጃዎች እንደሚያሳዩት የአንዱ ሄርሜስ ድሮን ዋጋ ከ10 እስከ 20 ሚሊዮን የአሜሪካ ዶላር የሚገመት ነው። በተጨማሪም ይህ ሰው አልባ አውሮፕላን ለ30 ሰዓታት ያለማቋረጥ መብረር የሚችል የተራቀቁ የስለላ ካሜራዎች ያሉት እንዲሁም እስከ 300 ኪሎ ሜትር የሚመዝን አውዳሚ ቦምብና ሚሳኤል መሸከም የሚችል ነው ተብሏል። ከእይታ ከይታ ተሰውሮ የተሰጠውን ኢላማ መጥቶ መመለስ እንዲችል ተደርጎ የተሰራው ዘመናዊ ሰው አልባ አውሮፕላን እንደሆነም የዘርፉ ተንታኞች ገልጸዋል። የኢራን ጠቅላይ መሪ አያቶላ ኮሚኒ በብሔራዊ ቴሌቪዥን ባስተላለፉት ንግግር ኢራን እጃ ትሰጥም ካሉ በኋላ አሜሪካ በጦርነቱ ከተሳተፈች የማይጠገን ውድመት ይደርስባታል ብለዋል። ትራምፕም ለኮሚኒ ንግግር መልካም እድል ብያለው የሚል ምን ላይ ሰጥቷል። ስልሳ ቀን ነበራቸው፣ በዚህም ስህተት ሰርተዋል ሲሉ ትራምፕ ተናግሯል። ይህ ባለበት ሁኔታና አሜሪካ ከእስራኤል ጋር ተሰልፋ ኢራንን ልታጠቃት ትችላለች የሚሉ መላምቶች በተበራከቱበት በአሁኑ ወቅት አሜሪካ በተለያዩ የጦር ሰፈሮች የሚገኙ የጦር ጄቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተገልጿል። በቀጠናው ወደ 40 የሚጠጉ የአሜሪካ ወታደሮች እንዳሉ የአሜሪካ ባለስልጣን በቅርቡ ተናግረው ነበር። ባለፉት ጥቂት ቀናት ቢያንስ 30 ወታደራዊ አውሮፕላኖች ከአሜሪካ ከሚገኘው የጦር ሰፈሮች ወደ አውሮፓ ተንቀሳቅሰዋል። ሁሉም የጦር ጄቶች ተዋጊና ቦምብ ጣይ ጄቶች፣ ነዳጅ ለመሙላት የሚያገለግሉ የአሜሪካ ወታደራዊ ታንከር መሆናቸውም ተነግሯል። የአሜሪካ ኒሚቲስ የተሰኘ አውሮፕላን ተሸካሚ መርከብ ከበርካታ የሚሳይል አውዳሚዎች ጋር ከደቡብ ቻይና ባህር ተነስቶ ወደ መካከለኛው ምስራቅም እየቀዘፈ ነው። ሌሎች የጦር መርከቦች በኦማን ባህረ ሰላጤና በፋርስ ባህረ ሰላጤ የሚገኙ ሲሆን፣ እስራኤል የኢራን ሚሳይሎችን እንድትመታ አርድተዋል። አሜሪካ ኤፍ16 ኤፍ22 እንዲሁም ኤፍ ሰላሳ አምስት ተዋጊ ጄቶችን ወደ መካከለኛው ምስራቅ የጦር ሰፈሮች ማዘዋ ማወሯን ተዘግቧል። በመካከለኛው ምስራቅ ያለውን ውጥረት ተከትሎም ቱርክ የድንበርና የአየር ክልሏን እያጠናከረች እንደሚገኝ አስታውቃለች። በቀጠናው ውጥረት እየጨመረ መምጣቱን ተከትሎም ደህንነቷን እያጠናከረች ስለመሆኑ የገለጹት የመከላከያ ሚኒስትሯ የአሳር ጉለር ቱርክ የብረት ጋሻ የሚል ስያሜ ያለው የአየር መከላከያ ስርዓት መጠቀም መጀመሯን ጠቁመዋል። አክሎም እስራኤል በኢራን ላይ የወሰደችው ጥቃት እያወገዙ ሲሆን ጉዳዩን በቅርበት እየተከታተልን ነው ብለዋል። እስራኤል በድርጊቷ ቀጠናውን ወደ ትርክ ከቁጥር እየጎተተች በመሆኑ ዓለም አቀፍ ማህበረሰብ የእስራኤልን ድርጊት ለማስቆም በአስቸኳይ እርምጃ እንዲወስድም ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን የእስራኤልና የኢራን ጦርን ለማደራደር ያቀረቡትንም ሐሳብ ውድቅ አድርገዋል። ትራምፕም ሲናገሩ ወደ ሌላ ቦታ ከመሄድ በፊት መጀመሪያ የዩክሬንን ጦርነት መፍትሄ ስጠው በሚል ፑቲንን አሳስበዋቸዋል። ፑቲን ለመዳኘት ሐሳብ ማቅረባቸውን ያልደበቁት ትራምፕ ነገር ግን አንዱ ለታዋልልኝ አልኩት እሱም መራ የራስን አጥናቅ ነው በሚል ቁጣ ባዘለ ድምጽ በዋይት ሀውስ ለጋዜጠኞች አስረድተዋል። በርካቶችን ህይወት እየተቀጠፈ ላለፉት ሰባት ቀናት ጦርነት ውስጥ የገቡት እስራኤልና ኢራን በአፋጣኝ የተኩስ አቁም ስምምነት እንዲያደርጉም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጥሪ አቅርቧል። በሁለቱ መካከል እየተካሄደ የሚገኘው ጦርነት እየተባባሰ መሆኑን የተናገሩት ዋና ጸሐፊው ሀገሪቱ ግጭቱን በማቆም በአስቸኳይ የተኩስ አቁም ስምምነት እንዲያደርጉም ጠይቋል። በሁለቱ ሀገራት መካከል እየተካሄደ ያለው ጦርነት ሁሉም የዓለም አቀፍ ማህበረሰብ ወደ ዓለም አቀፍ ግጭትና ጦርነት እንዳይስፋፋ መከላከል እንዳለበትም አሳስበዋል። በሁለቱ ሀገራት መካከል በቀጠናው ጦርነት ምክንያት በርካታ ሀገራት ዜጎቻቸውን ከኢራንና ከእስራኤል ማውጣታቸውን ቀጥለዋል። በኢራንና በእስራኤል ጦርነት በሁለቱም ወገን እስካሁን ከ250 የሚሻገሩ ንጹሐን ለህልፈት ተዳርገዋል። የዲሞክራቲክ ሪፐብሊክ ኮንጎ የፍትህ ሚኒስትር በህዝብ ሀብት መድረፍ በተከሰሱበት ቅሌት ወቅት ስራቸውን መልቀቃቸውን አስተዋውቋል። የ37 ዓመቱ ኮንስታንት ሙታምባ ከፕሬዝዳንት ፊሊክስ ጋር ለፍትህ መንገድ ጥርጊያ በሚል ባደረጉት ውይይት ስራቸው መልቀቃቸውን አስተዋውቋል ሲል ረዳታቸው ለጋዜጠኛ ተናግረዋል። የፕሬዚዳንቱ ጽህፈት ቤት ምንጭ እንዳረጋገጠው ፕሬዝዳንት ፊሊክስ የሙታምባ መልቀቂያ መቀበላቸውንና ለጠቅላይ ሚኒስትሩ የሚቀርበውን መደበኛ የስራ መልቀቂያ ደብዳቤ በመጠባበቅ ላይ ይገኛሉ ተብሏል። በግንቦት 2024 የተሾሙት ሙታምቤ በሰሜናዊ ምርሳኪ ሳንጋኒ ከተማ ለእስር ቤት ግንባታ የተመደበውን 19 ሚሊዮን ዶላር በመመዝበራቸው በምርመራ ላይ ይገኛሉ። የስራ መልቀቂያቸው የተሰማው የአገሪቱ ጠቅላይ አቃቢ ፊርሜን በሰበር ሰሚ ችሎት ሚኒስትሩ ዋና ከተማውን ኪንሻሳ ለቀው እንዳይወጡም ከከለከሉ በኋላ ነው። ባለፈው እሁድ የአገሪቱ ምክር ቤት ያለመከሰስ መብታቸውንም ካነሳ በኋላ ክስ እንዲመሰረቱ ተፈቅዷል። ሙታምባ በ2023 ፕሬዝዳንታዊ ምርጫም ተወዳድረዋል። የፍትህ ሚኒስትር ሆነው ከተሾሙ በኋላም ሙስናን ከስር በመቅረፍ የፍትህ ስርዓቱ ለማሻሻል ፍላጎት እንዳላቸው አስታውቀው ነበር። ቱጃሩ ኤለን መስክ በሱስ የተሰቃየ ነው የሚሉ አሉባልታዎችን ለማስተባበል ከአደንዛዥ እጽ ሱስ ነፃ መሆኑን የሚያረጋግጥ የምርመራ ውጤት ይፋ አድርጓል። መስክ ፌንታሊን እና ኬቲኒንን ጨምሮ 22 የአደንዛዥ እጽ ንጥረ ነገሮች ምርመራ ማድረጉን በኤክስ የተስሰር ገጹ ገልጿል። የቴስላና የስፔስ ኤክስ ዋና ስራ አስፈጻሚ መስክ በግልጽ የሚታይ የሽንት ምርመራ ውጤት በመለጠፍ ስለ እርሱ አደንዛዥ እጽ ሱሰኝነት የሚነሱ አሉባልታዎችን መሰረተ ቢስ ናቸው ሲልም አጣጥሏል። መስክ አደንዛዥ ዕፅ ነጻ ስለመሆኑ ምርመራ ያካሄደው በደቡብ ኦስቲን በሚገኝ ፈጣን ቤተ ሙከራ ነው ተብሏል። ምርመራውን ማድረግ ያስፈለገው ከቀናት በፊት ኒውዮርክ ታይምስ ኤለን መስክ እንደ ኬታሚኒ ያሉ በርካታ አደንዛዥ ዕፆችን ወይም መድኃኒቶችን እንደሚጠቀም፣ የመድኃኒት ፍጆታው በየጊዜው እየጨመረ መምጣቱን የሚገልጽ ዘገባ ማስነበቡን ተከትሎ ነው። እርስዎ ከሚያገኙት ገቢ ወይም ደሞዝ በወር ምን ያህል ይቆጥባሉ? በወር ውስጥም ለመኖር ምን ያክል ገንዘብ በቂዎት ነው? ኦዲቲ ሴንትራል በወር በ300 ዩዋን ወይም 40 ዶላር ብቻ የሚኖረውን ቻይናዊው ዌይዶንጊን የተባለ የሂሳብ አስተማሪን አስተዋውቋል። ዌይዶንጊም በዚህ የቆጣቢነት የኑሮ ዘቤው በማኅበራዊ ሚዲያ ዝነኛ ከመሆኑ ባለፈ የዓለም ድንቃድንቅ መዝገብ ስሙን አስፍሮታል። ዌይዶንጊ ሰሞኑን የዓለም አነጋጋሪ ግለሰብም ሆኗል። የሂሳብ ሊቁን የዌይን ህይወትም ቲ ሴንትራል ያስነበበ ሲሆን ዶንጊ በቁጠባ ባሉ የዓለም ድንቃድንቅ መዝገብ ላይ ስሙ ማስፈር ችሏል። ወይን ዶንጊ የተወለደው በፈረንጆቹ 1991 ነው። አሁን እድሜው 33ም ደርሷል። ዶንጊ ገላ ከልጅነቱ ጀምሮም በሂሳብ ፍቅር የወደቀ ሰው ነው። እያደገ ሲመጣም የሂሳብ ሊቅነቱ እያየለ መጥቷል። የሁለተኛ ደረጃ ትምህርቱን ሲጨርስ በከፍተኛ ማዕረግ ነው የተመረቀው። የዩኒቨርሲቲ መግቢያ ፈተናም ሳይወስድ በቀጥታ የፔኪንግ ዩኒቨርሲቲንም ተቀላቅሏል። ቻይና የሂሳብ ሊቆች እጥረት ባይኖርባትም ወጣቱ ወይ ሌላው የቻይና የሂሳብ ሊቅ በመሆንም ትምህርቱን አጠናቋል። ዩኒቨርሲቲውን በማዕረግ ተመርቆ እንደወጣም ወዲያውኑ በሂሳብ መምህርነት እውቀቱን ለትውልድ እንዲያጋራ ተቀጠረ። የቁጠባ አባዜው የመጣውም ከዚህ በኋላ ነው። የሂሳብ ፍቅሩ ያሳደረበት ይመስልም ዶንጊ በከፍተኛ ሁኔታ የቁጠባ ሱስ ውስጥ ይወድቃል። ራሱንም እየጎዳ የሚያገኛትን ደሞዝ እና ሽርፍራፊ ሳንቲም ሳይቀርብ መቆጠብ ስራዬ ነው ብሎ ተያዘው። ወይ ዶንጌ ቀስ በቀስ ፍላጎቱ እየቀነሰ ቁጠባውንም እየጨመረ በመሄድ ከዓለም ቆጣቢዎች መካከል ግንባር ቀደምና በዓለም ድንቃድንቅ መዝገብ ምግብ ላይ ስሙን ማስፈር ቻለ። ቻይናዊው የሂሳብ ሊቅ ለመኖር በወር 300 ዩዋን ወይም 40 ዶላር ብቻ አብቃቅቶ መኖር በመቻሉ በተለይም በማህበራዊ ሚዲያ በርካቶች እንዲከታተሉ ታድርጓል። ዶንጊ ከጠዋት እስከ ማታ የሚያደርገውን ያኗኗር ዘይቤም በቲክቶክ ገጹ የሚያጋራ ሲሆን በርካታ እይታዎችም በዚሁ ገጹ በማግኘት ላይ ነው። ባጭር ጊዜ ውስጥም የቲክቶክ ተከታዮቹ ቁጥር ከአንዳንድ አንድ የሆሊውድ እና የቦሊውድ ዝነኞች ሁሉ ልቆ 90 ሚሊዮን ተሻግሯል። በዚህም ቻይናዊ የሂሳብ ሊቅ የበለጠ የሚቆጥበው ገንዘብ እያገኘ እንደሚገኝም ኦዲቲ ሴንትራል አስነብፏል። እስካሁን ስትከታተሉት የቆየው መረጃ እዚህ ላይ በቃል እንደተለመደው፣ ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ።